ለማ ነው ምታወሪ? እዚህ እንዳ ለማ እንደ አላውቅም። ኤደን መታ ነበር። ምን አባዬ ጭራሽ፣ ዜናውም የማይሆን የማይሆን ነገር ነው ስለኛ የቀባጠረችለት። ቆይን ልጅ እዚህ እንዳለን እንዴት አወቀች? ማን ነገራት? እኔ አላውቅም። አባይ ግን አባትሽ ምንድን የበደላቸው ምናምን ሲለኝ ነበር። አታስብ፣ ያይዞሽ ሁሉን ነገር ነገር ነው ያልክ። አትጨነቂ፣ ከክፍል እኳ መናቅሮን ያስወጣኝ። በቃ ይኔ ልጅ አታልቅሽ፣ በቃ ከውጭ ያዩት ቤተ መንግስት ነው የሚመስለው። በዛ ላይ ያፌር በጣም ነው የጠቀመኝ። አሁን ደሞ አባት የሚኖርበትን ቤት አውቄዋለሁ። አሁን አባቴ ያለሽው የምፈልገውን ነገር እስካገኘ አባቴ ቢሆን ያሻለው

ወይዘሮ ገነትና ኤደን ኑሐሚንን እያሳደዷት ነው። አሁንም በየሄደችበት እየተከተሏትና ወደዛ ቤት እንዴት መግባት እንዳለባቸው ነገሮችን እያመቻቹ ነው። እንግዲህ ከዚህ በፊት ከኤርሚያስ ጋር ኑሐሚን አብራ በምትኖርበት ሰዓት ወይዘሮ ገነት በሰራተኝነት ገብታ ምን ያህል በሕይወታቸው ከፍተኛ የሆነ ብጥብጥ እንደፈጠረችም የምናስታውሰው ነገር ነው። ዛሬ ላይም ወደ አቶ ለይኩም ቤት እንዴት መግባት እንዳለባቸው ነገሮችን አመቻችተዋል። ሆኖም ከአቶ ተሰማ ጋራ ያላቸውን ግንኙነት በግልጽ በመናገር ወደዛ ቤት መግባት እንዳለባቸው ኤደን መክራታለች። ኤደን የመጣላት ግን በሰራተኝነት ወደዛ ቤት መግባት ይኖርብኛል፣ ደግሞ ናሆሜን እንዴት የሚያምር ውብና ድንቅ ልጅ ነው በማለት በውበቱ ተደመማበታለች። እናት ግን ይህን የመሰለ ቤተ መንግስት ያላቸው ሰዎች በፍቅር እንኳን እንዳታስቢው። ለማንኛውም ግን የኑሐሚንን እቅድ ማክሸፍ ይኖርብናል። እንግዲህ አስቢበት በማለት እናትና ልችር ስ መባባል ጀምረዋል። በሌላ በኩል ኑሐሚን ናሆምን እንዳፈቀረችው ለአባቷ ዛሬ በግልጽ አስረድተዋለች። ልጄ ለምን ይሆን ግን እንቆይ ትይኛለች? ምክንያትሽን ተናገሪ በማለትም ጠይቀዋታል። ኑሐሚን ዛሬ ላይ ግን በቃ ኑሐሚን በጣም ወዷዋለሁ፣ ንጹህ ልብ አለው በማለትም በፍቅር እንዳስበችው በግልጽ ተናዛለች። ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንደምን አላችሁ? እያላችሁበት በአለም ዳርቻ ሰላማችሁ ይብዛ እያልኩኝ ዛሬም ኑሐሚን ክፍል 24 እንመለከታለን። በባለፈው ክፍል ኤሚ ከኤርሚያስ ክፍል ካልተኛው እያለች እያስገደደችው ነበረ። እሱም የሚወዳት ፍቅረኛው እንዳለችውና ከዛ ቤት ማደር እንደሌለባትም እየገፈተራት ነበረ። ኤሚ ግን ካላደርኩ በማለት ስታስገድደው ዛም ምንም ነገር ባለ ማድረግ ከቤት ዋሳድሮ ሸኝቷታል። ይህንን ድርጊት ግን ምን ያህል ሲከራከር እና ፍቅረኛ እንዳለችው ኤርሚ ኤሚን እንደማይወዳት እየገለጸ ሳለም በር ላይ ተለጥፋ ኑሐሚን ትከታተል ነበረ። ኑሐሚን ናሆምን ስለወደደችው ለራሷ ለማቅረብ ብዙ ጥረት እያደረገች ነው። ታዲያ ዛሬ ላይ እህትህን ትወዳታለህ አይደል? ለምን አትታደጋትም? ከኤርሚ ክፍል እኮነው እያደረችው እናም ከእህት ልትደርስላት ይገባል በማለትም ለናሆም ነገረችው። ናሆምም ከእቴ ራስ ብትወርጅ ይሻልሻል አንቺ ልጅ ግን ከእኔ ሕይወት ምን ጉዳይ ነው ያለሽ? በማለትም በጣም አመነጫጭቆና ሰድቦ ነበረ የላካት። ሆኖም ይህንን ተከትሎ ለኤርሚ ትናንትና ኤሚ ካንተ ክፍል እንዳደረች አይቻለውኝ ብታርፍ ይሻልሃል እኔ ይቺ ልጅ ስታበላሻትና ስታባልጋት ማየት አልፈልግም በማለትም ተገራግረዋለች። ደግሞም ማታውኑ በር ላይ ተለጥፋ እንዳዳመጠችውም ሁሉንም በደንብ ለኤርሚ ነግረዋለች። ኤርሚም መቼም በር ላይ ቆመች ሁሉንም ካየሽማ እኔም የመወዳት ፍቅሬ እንዳለች ስገልጽ ሳሰሚያት ቀሪም በማለትም ገልጾላታል። አሁን ኑሐሚን ኤርሚን እየገፋችውና ባለመፈለግ ወደኋላ እየሸሸችው ትገኛለች። ኤርሚ ግን አሁንም በትዕግስት ይቅርታ ታደርግልኛለች በሚል ስሜትም ከዛ ቤት ብዙ ፈተናዎች እያየ በትዕግስት እየተጠባበቀ ነው። አቶ ለይኩንም ወይዘሮ ዝናሽ ካመነጫጨቀቻቸው በኋላ ለምን እዚህ ቤት እንቆያለን፣ ወደ መጣንበት እንመለስ በማለት ለልጃቸው ሀሳብ እያቀረቡላቸው ነው። ሆኖም ኑሐሚን አባዬ ትንሽ ጊዜ ጠብቀኝ፣ ከዚህ ቤት ለተወሰነ ጊዜ መቆየት ይኖርብናል በማለትም ለአባቷ ፈቃድ ትጠይቃለች። አባትም በእንግድነት የመጣች ልጅ ዛሬ ሰራተኛ አድርገው እያሰቃዩሽ ባሉበት ሰዓት እንዴት ነው እዚህ ቤት እንድንቆይ ፈቃድ የምትጠይቂው? በማለትም ልጃቸውን መነሻዋ ምክንያቷ ምን ሊሆን ይችላል በሚልም ጠይቀዋት ነበረ። ሆኖም ናሆሜ ንጹህ ልብ እንዳለውና እሱን ልትረዳው እንደምትፈልግም ትናገራለች። ምን ነው በዚህ ልክ እረዳዋለሁ ማለት አፍቅረሹ ነው? በማለትም ይጠይቋታል። በእርግጥ በመጀመሪያ ይህን ነገር በግልጽ አልነገረቻቸውም ነበረ አንዲት ልጅ በፍቅር ቀርበው በጣም ጎድታውና ልቡ እንደተሰበረም ገለጸችላቸው። አቶ ተሰማም እሽ ልጄ እንግዲህ አንቺ እዚህ ቤት እንቆያለን የሚደርስብሽን ስቃይ ችለዋለሁ ካልሽም እኔም ካንች አይበልጥብኝም በማለት በሀሳቧ ይስማማሉ። ናሆሚ ግን አሁን ኑሐሚንን እየገፋት ይገኛል። እሷ በጣም እየቀረበችውና አንዳንድ ነገር ልትረዳው ካለበት ድብርትም ለማውጣት እየሞከረች ነው። በእርግጥ በፍቅር አስበዋለችና ዶክተር ኑሐሚን በብዙ ጥረት እያደረገች ነው። ነገር ግን እስካሁን ድረስ ከናሆሚ የሚመጣላት ምላሽ ጥሩ አልነበረም። በሌላ በኩል ወይዘሮ ገነትና ኤደን ጎዳና ላይ መዋል ማደር ከጀመሩ ሰንበት በት ብለዋል። በእርግጥ ከኑሐሚን ጋር ከተለያዩ በኋላ ህይወት እንዲቀላል አልሆነችላቸውም። ኤደን የሴተኛ አዳሪ ህይወትን ተቀላቅላ ሞክረዋለች። ነገር ግን በጓደኛዋ አማካኝነት አንድ ወንድ ካስተዋወቀቻት በኋላ ላሽ ብላታለች። በዚህ ምክንያት ህይወታቸው ጎስቋላ ሆኖ ጎዳና ላይ አምስት አስር እየለመኑ መኖር እጣ ፈንታቸው ሆኗል። ለምነው ባገኙት ገንዘብ አረቂ በመግዛት በላይ በላዩ መጠጣትና መስከር ሆኗል ስራቸው። ሆኖም እዛ ጎዳና ላይ ሆነው ምን ማድረግ እንዳለባቸውም እያወጡ እያወረዱ ነው። በሌላ በኩል ኤሚ አሁንም ወደ መዝናኛ ቦታ ውሰደኝ በማለት ከኤርሜ ጋር አብረው ጉዞ ጀምረው ነበረ። ነገር ግን ኤሚ እናት ያደረገችውን አጸያፊ ተግባር እሷም ለማድረግ እየሞከረች ነው። ኤሚ እረፊ፣ ገና ልጅ ነች እደጌ ችን ላዝናናሽ ሳይሆን ለስራዬ ነው ወደዚህ ቤት የመጣሁት፣ በማለት እየነቀፋት ነው። ከርቀት ሆኖ የሚከታተለው ወንድም ግን በእህቱ ላይ የሆነ አንዳች ነገር የተደረገ መስሎት አይቶታል። እንግዲህ ከዚህ በፊትም ኑሐሚን እህትህን ልትጠብቃት ይገባል ከኤርሚ ክፍል ኮኖ እያደረችው በማለት ስለነገረችው አሁን ላይ ኤርሚን በአይነ ቁራኛ መከታተሉን ተያይዞታል። ታዲያ መንገድ ላይ ሆኖ መኪናውን እንዲያስቆም ያደርገዋል። ኤርሚን ከተሳፈረችበት እንድትወርድና በሌላ በራይድ እንድትሳፈር ያደርጋታል። ከዛ በኋላም አብረው እየተጓዙ ሳለ ኤርሚ ወደዛ ቤት የገባበት ትልቁ ተልእኮ ምን ሊሆን ይችላል? በማለትም እየጠየቀው ነበረ። እኔ ምንም ተልእኮ ሊኖረኝ አይችልም። ለማንኛውም ከስራ ትባረራለህ። እኔ ከዚህ በኋላ አንተን ማየት አልፈልግም በማለት ናሆሚ ኤርሚን በጣም እየተቆጣውና እየተሳደበ ነበረ። ይህን ተከትሎ ኤርሚ ወይዘሮ ዝናሽ እንጂ አንተ አይደለም የቀጠርከኝ ስለዚህ ስራ ለቅቄ አልወጣም በማለት ፈርጠም ይልበታል። ሆኖም ከኖሃሚን ጋር ያለ ግንኙነት ምንድ ነው፣ ከእህቴስ ምን ጉዳይ ያለህ በማለትም ጠየቀው። ስለ እህትህ ምንም የማውቀው ነገር የለም፣ ስለ ኖሃሚን የምታውቃቸው አንዳንድ ጉዳዮች ካሉ ወደፊት ዘርዘር አድጌ አስረዳሃለሁ በማለት እንግዲህ ፍቅረኛው እንደነበረችም በግልጽ ሊነግረው እየፈለገም ይመስላል። ታዲያ እንዲህ ከኤርሚ ጋር አውርተው ሲመለሱም ከኤደን ጋር ይገጣጠማሉ። ኤደን ኑሐሚን የምትባል እህት እንዳለቻት አድርጋም ትነግረዋለች። እንግዲህ ኑሐሚን ከዚህ በፊት ምንም አይነት ዘመድ አዝማድ እንዲሁም እናት እንደሌላትም ለናሆም ነግረው ነበረ። አሁን ላይ ግን ኤደን እናቴ ወይም እህቴ እያለችም ስትናገር ለካም ኖሃሜ ቤተሰብ አላት። እንዴት ደበቀች? በሚል ስሜት ተናዶ ና ተፈሳሽቶ ነበር ወደ ቤት የተመለሰው። በጣም ውሸታም ና አስመሳይነች በማለት ኖሀሚን ላይ ይጮህባት ገብቷል። ኖሀሚን ስለምን፣ ምን እያወራህ እንደሆን አልገባኝም በማለትም በግልጽ የተረዳውን ነገር እንዲያስረዳትም ጠየቀችው። እንዴት እህትና እናት እያለሽ ለምን ደበቅሽኝ? ይኸው ጎዳና ላይ ያገኘዋቸው በሚልም ይናገራታል። ማንን አገኘህ? አለች ኤደን እንደሆነችም አሰበች። እናቴማ ገና በልጅነቴ ነው የሞተችብኝ። ምንም አይነት እናት የለኝም። እና ጎዳና ላይ ስለዋለችና ስላደረች አፍረሽባትን ወይ? በማለትም ምን ያህል አስመሳይና ውሸታም እንደሆነች ኑሐሚን ወቅሳት ገብቷል። ኑሐሚን በፍጹም አልዋሸውም እያለች ልታስተባብለው ብትሞክርም ሆሜ ግን አምናጭቆና ተሳድቦ ነበረ ከክፍሉ ያስወጣል። ይንን ከሰማች በኋላ ኑሐሚን ለአባቷ ገነትና ኤደን ግን መቼ ነው ከህይወታችን የሚወጡት ይኸው እኔን ውሸቷ ምና አስመሳይነሽ በሚልም ከክፍሉ አመናጭ ቆና ተሳድቦ ነበረ እያስወጣኝ በማለት ናሆሜ ምን ያህል እንደ ሰደባት እንዳዋረዳት አድርጋም ነገረቻቸው። አቶ ተሰማም ችግር የለውም የእነሱን ጉዳይ ለእኔ ተይለኝ፣ አስተካክለዋለሁ፣ ናሆሜም እውነታውን የሚረዳበት ቀን ይደርሳል በማለትም ገልጾላታል። እንግዲህ አቶ ተሰማ ናሆሜን በጣም አፍቅረዋለሁ በማለት ስለገለጸችላቸው በጣም ደስ ብሏቸው ነበረ እንደውም ከዛ ቤት የምትቆይበት ትልቁ ሚስጥር ከናሆሚ ጋራ የፍቅር ግንኙነት መመስረት እንዳሰበችን በግልጽ ስለነገረቻቸው ስመኘውና እንዲሆን ብዬ ስፈልገው የነበረው ጉዳይ ነው። አዋን ሆኖ ነው እንግዲህ ሁሉንም ነገር እናስተካክለዋለን እያሉ ደስታ ላይ ሳሉ ነበረ። ይህን ነገር ነው ኑሐሚን እያለቀሰች ስቅስቅ ብላ የነገረቻቸው። በሌላ በኩል ወይዘሮ ገነትና ኤደን ወደዛ ቤት የሚገቡበትን ነገር እያመቻቹ ነው። ሆኖም በሰራተኝነት ልግባ እያለች ኤደን እያመጣቸው አማራጭ ግን በእናት በኩል ተመራጭነትን አላስገኝላትም። ሆኖም ገልጹን ተናግረን የአቶ ተሰማ ቤተሰብ እንደሆነን ወደዛ ቤት መግባት ይኖርብናል በማለትም አቶ ለይኩም ቤት ምን ያህል ውብና ድንቅ ቤተ መንግስት የሆነ ቤት እንዳላቸውና ከዛ ቤት ተጠግተው መኖር እንዳለባቸውም እራሳቸውን እያመቻቹ ይገኛሉ። ታዲያ ምን ያህል ወደዛ ቤት ተመልሰው ከገቡ ለኑሐሚን እጅግ እጅግ በጣም ከመጠን በላይ ፈተና ሆነው ይቀጥላሉ። ምናልባትም ከኤድሜ እንዳለያዩት ሁሉ አሁንም ኑሐሚንን ለማራቅ ትልቅ ጥረት ያደርጋሉ ማለት ነው። እናም የኑሐሚን ፈተና እንደቀጠለ ነው። በቀጣይ ክፍል ምን አዲስ ትዕይንት እንመለከታለን? ተከታትዬ የማቀርብላችሁ ይሆናል። ለዛሬ ኑሐሚን ክፍል 24 ይህንን ይመስል ነበረ። ለቻናሌ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጠይቃለሁ። ባይ ባይ።